ሰላም አለይኩም ረህመቱላሂ ወበረካቱ። ወደ ቤተሰቦቼ ዛሬ ደግሞ ግሬና ሞኛ ነው የውላችሁ። እንደዚህ ሳንቀሳቀሰው እንደዚህ ሳንቀሳቀሰው እምቢ ያለኝላችኋለ አለ ጓደኞቼ። ይኸው እንደምታው ደሙ ጠቁሯል። ይኸው እንደዚህ ሳንቀሳቀሰው ራሱ ምንም የሚንቀሳቀስ አይመስለኝም። የማይገርማችሁና እስቲ ባድርጉ ለጓደኞቼ እንደምታው ትጅማቱ ክትርትር ብሏል። ይሄ ብታው ይሄ ማለት ነው። እንደዚህ እንደዚህ ሳደርገው አይንቀሳቀስም። እንደምታው ጥቁር ብሏል። በቃ ያኔ አንዳንድ ቀን አለበት የሆነ ነገር ማለት ነው። ይሄ ጥቁር ጥቁር ያለው ደግሞ ዝም ብሎ ማለት ነው ዝም ብሎ በቃ ምንም ምንም ሳይሆን ዝም ብሎ እንደዚህ። ያኔ ሰውነቴ እንዳለ ተቀራይሯል ማለት ነው እንዳለ በቃ እንደዚህ ጅማቴን ስነካው ምናምን የማይገርማቸው ትንበክ ትንበክ አይልም። ስብሐንላህ ይህ በቃ ድንዝዝ በድን በድን ሰሞኑን ጀምር የሆነ እሳት ነበረ ሳት በቃ እንደ መሬት ራሱ ለመረገጥ እያመመ በጣም እሳት ነበረ። አሁን ደግሞ እንደምታዩት ድንጋ በቃ ድንጋ ድንዝዝ ነው የሚለኝ እና አሁን ላይ በጣም ታማሚ ያለው ጓደኞች ሄዶ አድርጉልኝ። እንዴ ስደት ትርፉ ይሄ ሆነ ወላሂ። ለአዚም የዛሬ ስንት ምን ነበር እንደዚህ ያደረገኝ። ይሄው አሁን ደግሞ መልሶ ይሄው እንደዚህ ራሱ ለመጠጋጋት አጠጋግቼ ለማለት ማለት ነው እንደዚህ ሳንቀሳቅሰው እንደዚህ እንደዚህ ሳንቀሳቅሰው የኔ ግሬ ነ ግራ ይመስለኝም የማይገርማችሁ ማለት ነው። እና እንደው ወላሂ ጀነት መቅብ ያለው ጓደኞች ሄዶ አድርጉልኝ። እንደውም ይሄኛው የቀኝ ግሬ ማለት ነው የግራ ግሬ ማለት ነው ይሄ እንደምታውጅማት እንደዚህ ትርትሽ ያለው የኔ አይመስለኝም። እንደዚህ ስነካው ራሱ ማለት ነው። ጅማቱ ደግሞ ድርቅ ድርቅ ያለ ብታወት እንደዚህ በእጀ ነከነ ከሰረት ባለው ድርቅ ያለ ነው እና እኔ እንጃ ምን እንደማደርግ ግራ ገብቶኛ። ጓደኞች ሄዶ አድርጉልኝ። ወላ ሄጭ ነክነ ቅብ እያለሆ ብቻ ግሬን ሲያመ የጭንቀት ነው ምትጠቀቡ ነገራችን ላይ የሆነ ልቤን ሳብን ሰፍሰፍ ፍረ የሚያደርገኝ ይህ እንደምታው ጅማት ይሄኛው እንደዚህ እንደዚህ ስነካካው ማለት ነው። ምንም በቃ የኔ የኔ አይመስለኝም ብቻ እንደዚህ ይሄ ጅማቱ እንደዚህ ብቻ ይሄ ያበጥ ማለት ተፈጠረ። እሷ ላይ ደግሞ በጣም ነው የሚነዘንዘኝ። እሷ ላይ ልክ አፍ ያለው ጉንጭ እንጂ ታውቃላችሁ ልክ እንደዛ ነው የሚያመኝ። አላውቅም ጓደኞቼ፣ እቺ ይሄኛው የቀኝ እግሬ እንደውም በጣም አብጧል። እቺ የቀኝ እግሬ ትሻላለች፣ ለመስማቱም ማለት ነው ይሄኛው ግን እንደምታወጣ ቆጥቷን ተቀይሯል፣ መልኩ ራሱ ተቀይሯል እና ያ በጣም የሚያምነኝ ይላችኋለሁ። ጓደኞች ዶ አድርጉልኝ። እኔ ውዶ ቸረ እንደው በስዴ ስላቸው ላ ዶ አድርጉልኝ ሁላ ይሄ እግር በሽታ በጣም ከባድ ነው ከምነግራችሁ በላይ እና ዶ አድርጉልኝ ይላችኋለሁ። ጫማ ብለብስም ባለብስም ያው ነው ያው ነው በቃ እንደምታወ እንደዚሁ በቃ ልበስኩበት አልበስኩበት ምንም እንትን የለውም። እሳት እሳት ነበር ሰሞኑ፣ እንደዚህ እንትን ያለኝ እሳት ነበር ሰሞኑ። በቃ ያኔ ውሀና ጨው አድርጌ እየዘፈዘፉት ነበር እና ምንም መፍትሄ ነገር ስለሌለው ተቦት ውሀና ጨውን ተውብላቸዋል። እንደዚህ እንደዚህ አንቀሳቀሰች። የኔግሬ ኔግር አይመስለኝም ይሄኛው። የቀኝ እግሬ የቀኝ እግሬ ጭራሽ አብጠዋል። እና ዶ አድርጉላ ጓደኞቼ፣ የምወዳች የምናገራቸው የእግር በሽታ በወጣላት በወዳጃ ይድረሱላ። ላዚህም በጣም ከባድ ነው። ምን እንደምል አላውቅም። ጫማው ያሽለኝ ይመስለኛል። ጫማውን ሳደርግ ጫማውን አድርጌ መልሶ ሰዓት ይወርድብኛል። ጫማውን አወጣለሁ። ብቻ ላቅም ከባድ ነው ጓደኞቼ። እስቲ ዶ አድርጉል እኝላቸኋለሁ። እሱ ያለው ውስጡን ነው በሽታው። እኔ ላውን ጫማ ቢደረግ ቢደረግበት ነው ሄዳለሁ